እንግዲህ የዛኔ የተናገርኩት እውነት ዛሬም ላይ እውነቱ ነው። ስለወጣ በጣም ደስ ብሎኛል። የናርዶስ እውነትም ቀስ ብሎ እንደሚወጣ ተስፋ አደርጋለሁ ማለት ነው። ናርዶስ በነሱ የተነሳ ምላ አልቅሳ፣ ከዚህ በኋላ እርዳታ አልረዳም፣ ከዚህ በኋላ በነሱ የተነሳ ልጄ እስከ ማስወረድ ደርሻለሁ ምናምን ብላ ተናግራ ነበረ እና በዛ የተነሳ ቪዲዮ ሰርቼ ነበር። ሁሉንም ነገር እንግዲህ ገብታችሁ ማየት ትችላላችሁ ወደታች ማለት ነው እና ላይክ ሸር ሰብስክራይብ እያደረጋችሁ ቪዲዮውን አበረታቱኝ። ወደ ቪዲዮ ንሄድ ተከታተሉ ደስ

ሰይፉ ጋቀረባቸው እና ያትማል አንዱ ሽርጅን አሳረፍኩ እውነት በጣም ደስ ይላል። ቴንኪ ጋይስ። ግን እንዲህም ይቻላል እንዴ? እንዲህም ይቻላል። ወይኒ ማሮች እንዴት ናችሁ? ይኒ ማሮች እንዴት ናችሁ? ግን ደህና ናችሁ? የወሬ ጥማት ነው። እሺ የወሬ ጥማት ስለሆነ ምግቡ ምሰራላችሁ ማለት ነው። እና እንዲህ የሚቻላል ጋይስ፣ እኛ ሰይፉ ሹ ሰይፉ ካልቀረባችሁ አናምንም። ድሮም እኮ ሳስቦ ሳስቦ ድራማ መሆኑን ታስታውሳላችሁ። የዛሬ ዓመት ምናምን ላይ እኮ እነዚህ ልጆች ድራማ እየሰሩብን ነው ምናምን ብያችሁ እኮ መጥቼ ነበረ። ታስታውሳላችሁ። ወደታች ገብታችሁ ዩቲዩብ ማየት ትችላላችሁ። እና ለማንኛውም ዞሮ ዞሮ እንግዲህ እንዲሁ ቅርታ ያላችሁ እና እየተሰማኝን ብናገር ምን ይመስላችኋል? ምን ይመስላችኋል? ግን ለምንድን ነው አባ ሳይሮስ አይጨምሩበት? የሌላ ነገር አላልኩም። አባሳይሮስ ቢጨምሩበት ይበልጥ ያምር ነበር ብዬ ነው። አባታችን አባሳይሮስ ቢቀመጡበት ታርቁ ላይ በጣም ያምር ነበር ትወ ነው ብዬ ነው። ምን ችግር አለው አባሳይሮስ ቢሄዱ አርቁ ላይ ቢሄዱ ምን ችግር አለ? ወሬቻ ላይ ሲደው የለን ያዚ ጋር ቢሄዱ ምን ችግር አለ? መልካም ነገር ነው እኮ ጋይዞች፣ የና ምን ልላቸው ፈልጌ ነው። ለማንኛውም ሐፍታሙዬ መታረቁ መልካም ነው። እኛ መታረቁን እንወድዋለን፣ ደስ ይለናል። ግን ምን ልል ፈልጌ ነው የአንዱን የተረፈውን ኩላሊት ነገር የታሰበበት እየታሰበበት፣ ያ መልካም ነው፣ ጥሩ ነው። እንግዲህ እኔ አሁን አሳብ አስተያየት ልሰጥ የመጣሁት ፓስተር ቸሬ ሊያስታርቅ ሲመጣ ንቀት ነው። ላስታወጽ ብዬ ነው። በሚዲያ ይህ ሁሉ ህዝብ ይህ ሁሉ ህዝብ ጉድ ሲሆን ይህ ሁሉ ህዝብ ንትን ሲል አመቱን ጠብቃችሁ ዛሬ የመጣችሁ ምን አስባችሁ ነው? ምን አስባችሁ ነው? በውሎቱ ግን አሁን እኛ ብዙ አጀንዳ አለብን። አሁን እኛ ብዙ አጀንዳ አለብን። እኔ እኮ አንዳንድ ጊዜ ቪዲዮ እየሳኩ ልሰራ ፈልግና ትመጡና ደግሞ ይህች የምትሉት ነገር አላችሁ። እኔ እኮ እናንተ ቤት አላደርጉት ከገዛ ዩቱብ ቻናሌ ላይ እንደፈለግኩ ብገለፍጥ፣ እናንተ ቆይ ምን አስጨነቃችሁ? እንዲ፣ የፈለገኝን የተሰማኝን ልናገርበት ከሆነ ዩቱብ ቻናሌ ላይ የከፈትኩት ጋይስ፣ እየተሳሰብን እንጂ መሆናቸው ነው መሆናቸው ነው ያው እንደምትሉኝ ስለሚገባኝ ነው ስለማቅ ነው እና ለማንኛውም ግን መታረቁ መልካሙ ነው። ሳለ ግን ሀፍታሙ፣ እኔ ግርም የሚለኝ ምንድን ነው፣ አውርተን የነበረው ነገር። ለነገሩ ሰዎች አታምኑም እኮ፣ እኔ ሀፍታሙን አውርቼዋለሁ ስላችሁ ምናምን ውሸት ነው የሚመስላችሁ። ጠብቆ ላሳያችሁ በማስረጃ በመረጃ ነው። እሺ፣ እኔ ከሀፍታሙ ጋር እንዴት ሳወራ እንደነበረ በሀፍታሙ ጋር እንዴት እንዳወራ እንደነበር በማስረጃ በመረጃ ነው እኔ የማወራው፣ ዝም ብዬ ቀልድ አይደለም የማወራው። እና እኔና ሀፍታሙ ከዚህ ቀደም በጣም ብዙ ወሬ አውርተናል፣ ብዙ ነገር ተነጋግረናል። ብዙ ብዙ ብዙ ነገሮችን አውርተን አልፈንበታል። ግን እናንተ አታምነው፣ ምክንያቱም እኔ እሱ በፍጹም ይኸው እንድታምኑ ብዬ ነው ይህ ሁሉ እኔና ሀፍታሙ ያወራ ነው ነው እግዚአብሔር ናታምን ደግሞ ሂዱና፣ ቀረብ አርጌ እንዳላሳያችሁ፣ ው መሳሙላለው ጋይስ፣ እየተሳሰብ ነው መሳሙላለው። ይህ ሁሉ የተሳሳፍ ነው። እና ምን ልላችሁ ፈልጌ ነው የእውነት የእውነት እንጀናጀን ነበረ፣ ግን የምር ፍቅር ይዞ ቢሆን ጎድቶኛል፣ ስለ እውነት ማለት ነው ግን እያወራኝ እየተጀናጀነን ነበረ ሀፍታሙ። ከዛ በሆነ ጊዜ ላይ ካስታወሳችሁ ስራ ቆሜ ኦንላይን ወጥቼ ነበረ፣ የተወሰነ ጊዜ ላይ ኦንላይን ወጥቼ ነበረ። በዛ መሀል ኦንላይን ወጥቼ ሲጽፍልኝ ሲጽፍልኝ ሲጽፍልኝ፣ አልመለስኩለትም። መጨረሻ ላይ ግን እኔ ኦንላይን ወጥቼ እንደነበረና ስራ እንዳልነበረኝ ስነግረው፣ አረብ ሀገር ደግሞ ስራ ይጠፋል እንዲ ምናም ብሎ ይሄ የሆነ ቀልድ የሚመስል ነገሮችን ሲቀልድ፣ የሆነ እንትን ነገሮችን ሲቀልድ በዛ የሆነ ትንሽ ነገር ተደባበርና አሁን አጀንዳ ይዞ መጣ። ለማንኛውም ማለት ነው ዩቱብ ቻናሌን ያውቀዋል። እኔ ምንም ችግር የለውም። ምንም ያኔ አሁን እኔ እንደዚህ ሳወራችሁ፣ ምናምን ስለምስቅ፣ ስለምገጥ ምናምን ቁም ነገር ላይ መስላችሁ ይችላል። ግን የምር የምር የእውነት ነው ነግራችሁ፣ ይሄ ያወራ ነው። እኔ እና እሱ ያወራንበት ነው ይሄ ይሄ ሁሉ የምታዩት፣ ይሄ ሁሉ የሚጽፈው፣ ይህ ሁሉ ይህን ሁሉ ማሳያችሁ፣ ይህን ሁሉ ይህን ሁሉ እሱ ነው የጻፈው እንድታምኑ ነው ማሳያችሁ እንጂ እንትን እንድላችሁ የውሸት ምናምን መስሏችሁ ምናምን እንዳይመስላችሁ። ግን እኔ ቶሎ ብዬ ለወንድ ልጅ ልቤን ስለማልሰጥ ነው እንጂ ገብቶልኝ ነበረ፣ እያወራኝ ነበረ መሴንጀር ላይ ማለት ነው። በዚህ ደረጃ ወንድ አስመሳይ ነው ብዬ አስቤ አላውቅም፣ እውነት ለመናገር በዚህ ደረጃ ማለት ነው። በዚህ ደረጃ ወንድ ልጅ አስመሳይ ነው ብዬ አስቤ አላውቅም ነበረ፣ ስለ እውነት ማለት ነው። ግን አንዳንድ ጊዜ ሴት ልጅ ተፈትና ስታልፍ የሆነ ነገሮቹ በቃ ተቋቋማ ስታልፈ ምናምን ለሚመጣው ነገር አክቲቪት ስለምትሆን አትሸወድም። ምንም እንደዛ ስለሆንኩ አልተሸወድኩም እንጂ ብዙ መንገዶችን ብዙ ተራርቀን ሄደን ነበር። ግን እሺ አፋውጥቼ እሺ ባልለውም ግን መንገድ ክፍተት ይሄ እየሰጠሁት ነበረ፣ የሆነ ጊዜ ምናምን እየሰጠሁት ነበረ። እና በጣም ያሳፍራል አንዳንድ ጊዜ በጣም ምታሳፍርና የምታሳፍር የወንግ ውጥር ነገር ነ ጌታ ምስክሬ ነው ምልህ በአንተ ቤት አሁን አንተ ልብ ሁሉ ልቅ ብሏል። የአረብ ሀገር ሴት ጅንጂነህ ምናምን ልታሳምን ምናምን ልብ ሁሉ ልቅ ብሎ ነበር አልተሳካልህም። ግን ድራማ እየሰሩ እንደሆነ ልነግራችሁ ፈልጌ ነው። ስለ እውነት ድራማ እየሰሩ እንደሆነ ልነግራችሁ ፈልጌ ነው። ጌታ ምስክሬ ነው እምላችሁ፣ የእውነት ነው እምላችሁ። ካስታወሳችሁ ሂች አሁን አንተር ያደረገቻቸው ያደረገቻት ልጅ አሁንም ሰውዬውን ቄሲዮን ይዛቸው የመጣቸው እነዚህ ይዛቸው ይዛቸው የመጣቸው ሰዎች ልጅቷ ካስታወሳችሁ ከዚህ በፊት ኢንተርቪው ያደርጋት ነበረ እያለቀሰች እቺ ሮሃማ ማለት እያለቀሰች ኢንተርቪው ያደርጋት ነበረ። ግን እውነት ለመናገር ይህ ሀፍታሙ የታረቀበትን መንገድ ላነግራችሁ ፈልጌ ነው። ይህ ወንዳ ወንድ አይደለም ላላችሁ የሮሃማ ወንድም እያስፈራራው ነው። ሮሃማ ደግሞ በጣም ትወዷዋለች። በጣም ነው የምታለቅስበት ሪከርዷን ሁሉ ስለላከልኝ እኔ ማስገባ ስለማልፈልግ ነው። በጣም ነው የምትወዱት። በጣም ከምላችሁ በላይ ትወዷዋለች፣ ሮሃማ ማለት ነው ብርቶች አሉ አይደለ ? እና ወንድሟ ደግሞ በጣም ያስፈራረዋል፣ ከምላችሁ በላይ ያስፈራረዋል። እሱንም ማለት ነው በጣም እንደሚዘትበት ምናምን አውቃለሁ እኔ ማለት ነው። እና አሁን ይሄ እንደዚህ ደስተኛ ሆኖ ምናምን ስታዩት ምናምን ደስተኛ ሆኖ የሆነ ትዳራቸው ህይወታቸውን ከቀጠለ እኮ የሆነ እንትን ከሆነ እኮ መልካም ነው እኮ ግን የውሸት የውሸት አክቲክት የሆነ ነገራችሁን እያመጣችሁ ይሄ የማይመስል ነገራችሁን እያመጣችሁ ሁለተኛ ኩላሪትን ሰጥተህ መተህ ደግሞ አጀንዳ እንድትፈጥርልን አንፈልግም። አንዳንድ ጊዜ እኔ እንደዚህ ብዬ ስናገር ወይም ደግሞ እንደዚህ ብዬ ሳወረ ምንድን ነው ይሄ፣ አንዳንድ ሰዎች አላችሁ ለዩቱብ ቻናል ብላ ነው እንደዚህ። እኔ ዩቱብ ቻናል መስራት ከፈለግኩ ስንት አይዲያ ሞልቷል እኮ ስንት ነገር ሞልቷል። ስንት አጀንዳ አለብን እኮ ማውራት ብፈልግ። ሌላው ነውራሉ፣ ሲታረቁ ደስተኛ አይደለሽ ምናምን። የእውነት ቢሆን እኮ ደስ ይለኝ ነበረ፣ ግን አይደለም ስለተረሱ እነዚህ ሰዎች ስለተረሱ እንደ አዲስ አጀንዳ ሊፈጥሩ ፈልገው እመኑኝ፣ ዩትብ ቻናል ከፍተው መጥተው አበረታቱኝ ይሏችኋል። እመኑኝ አሁንም ላይብ ላይ ጊፍት ይሰጣቸው አይታችሁ ከሆነም፣ ግፍት ይሰጣቸው፣ ግፍት ይሰጣቸው። የኛ ሕዝብ ሞኝ ነው፣ ይወህ ነው፣ ይወህ ነው የኛ ሕዝብ እንደዛ ስለሆነ እንጂ የምር የምር ሆኖ አይደለም። ልንገራችሁ የምር ሆኖ አይደለም። እንኩላሊቱ አለ እንኩላሊቱን እኮ ሲሸጥል እንኩላሊቱን ኩላሊቱን እኮ ሲሸጥላት በገንዘብ ነው ይሸጠላት እሷ ስለምትወደው ነው ስጦታ ሰጡኝ ያለችው። ብዙ ነገር እኮ ሰምታችሁ ከሆነ እኮ እነ ማን ነው ማን ነበር ስሟች የጣሊያን የምትኖረው የሞዴሏ ሞዴል ናርዶስ ማለት ነው። ሞዴል ናርዶስ በስንት ዋጋ ከፍላለች? ስንት ነገር ተብላለች? ያንን ሁሉ አሁን ያሁሉ ህዝብ ዋጋ በከፈለበት እነ ናርዶስ እነ ማስተር ቸሬ ስንት ነገር ዋጋ በከፈለበት በአንዲት ሴት እና በአንድ ጳጳስ ነኝ ምንድን ነው እርግጠኛ አይደለሁም። አሁን እኔ ይቅርታ አድርጉልኝ የኛ እምነት ተከታዮች ማለት ነው። አሁን እኔ ጳጳስ ነን ጴስ ነን የሚሉት ሰዎች እርግጠኛ ስለማልሆንባቸው ነው እንደዚህ ብዬ ማወራቸው አይደለሁም እኔ እርግጠኛ አይደለሁም። እኛም አላውቅም። በተለይ ከእሬቻ ወዲህ እኔ እኔ አሉ ብዬ ስለማላስብ አሉ ብዬ ስለማላስብ እርግጠኛ አይደለሁም። እርግጠኛ ላልሆንኩበት ነገር ደግሞ አምኜ ማውራት አልፈልግም እና በእንዲህ በአንዲት ሴት እና በአንድ በአንድ ጳጳስ ታረቁ። ጉድማር ነው የእንገጋይ ሰው እና ለማንኛውም እንደዚህ ሳወራችሁ ይሄ እንደ ክፋት የምትወስዱት ሰዎች የሆነ እንደ እንትን እንዳልሆነ እውነት አይነት ወሬ እንዳልሆነ አድርጋችሁ ኔጌቲቭ ነው ሁልጊዜ እሷ የምታወራው ወሬ፣ ኔጌቲቭ ነው እሷ የምትናገረው ነገር ኔጌቲቭ ነው ብላችሁ የምታስቡ ሰዎች ስላላችሁ እናንተም ባታትርዳችሁ እንሆን ለመናገር ግን ይሄ ነገር እውነት አይደለም። አሁንም የታረቁት ስለተረሳ ዩቱባቸው እንትናቸው ስማቸው ስለተረሳ ማስታወቂያ የሚያሰራቸው ስለጠፋ በጊዜው ካስታወሳችሁ፣ ማስታወቂያ የሚያሰራቸው ጠፍቶ ነበረ ካስታወሳችሁ። አሁን ላይ የሆነ እያሰሯቸው ነበር በጊዜው። አሁን ላይ ግን አቁመዋል። ማስታወቂያ እየሰሩ አይደለም። እሷም እየመጣች አይደለም። ሙዚቃ ታስተውሶ ከሆነ በፊት ተርቢት አደርጋ እንትን ብላ ነበር ካስታወሳችሁ። አሁን አሁን ላይ ግን መስታወቂያም እየሰሩ አይደለም። ቲክቶክ ላይ እየመጡም እየተጫወቱ አይደለም። ነገሩ ቀዝቀዝ ብሎባቸዋል፣ እንጂ እነዚህ ሰዎች መታረቅ ቢችሉ ኑሮ ስንት በነሱ ስሙ የጠፋ ሰዋለ፣ ስንት በነሱ ክብሩ የተነሳ ሰዋለ፣ ስንት በነሱ ብሯን በልታችሁ እንደዚህ ብላችሁ እንደዚህ ተብላችሁ ተብሎ ቲክቶክ ላይ ሞዴልና ናርዶስ እስክታለቅስ ድረስ ማለት ነው ካስታወሻችሁ ሞዴል ናርዶስ ልጇን ልጇን የራሷን ያረገዘችው እስኪወርድ ድረስ ነው ለእሷ መስዋዕት የከፈለችላት። ከዚህ እርቅ ላይ ናርዶስ ለትኖር ይገባ ነበር ሆኖ ለመናገር ሌሎችም እንዲሁም የኢትዮጵያ ቲክቶክ ላይ ቁጭ ብለው ቲክቶክ ላይ ቁጭ ብለው ብር እንትን ሲሉላት የነበሩ ሰዎች ገባችሁ አይደለ እናቷ ስንት ነገር ነበረ እኮ ስንት ስንት ነገር ነበረ። እና አሁን ስለተረሱ ነው ለማለት ፈልጌ ነው። እና ይሄ ደግሞ ከኔ ጋርም አውርተንበታል። ለምንድን ነው እንደዚህ የሚሆን? እንደዚህ የሆነው ለምን? እኔ ሲጀመር አሁን ላይ ሰውን ጠበቅ አድርጌ መጠይቀ እወዳለሁ። ለምን እንደዚህ ሆነ? ለምን እንደዚህ ተፈጠረ? ለምን ብር ራሱ እንደሰጡት እንደ ብር እንደሰጡት ለኩላሊቱ ብር እንደሰጡት ገባሽ? ብሩ እንዳልበቀውና ነገር እንደፈለገ መኪና ተገጭቶ እንደነበረ ታስሮ እንደነበረ ከዛ በኋላ ግን ቤተክርስቲያን እያለቀሰሽ አግኝቻት ነው በል አንተ ደግነት የዋህነት እንትን እንዲባልልህ ተብሎ ስንት ነገር። እሱ ቸግሮት ነው ኩላሊቱን የሸጠው። አሁን እሱ ቤት ስለተሰጠው ብዙ ነገር ብዙ ድራማ የተሰራ በእነሱ ነው። ብዙ ድራማ ተሰርቷል በነሱ። አሁን ላይ ደግሞ ድራማ ቢሆን ኑሮ ያኔ አብረን እንትን ላይ እንታይ ነበር ምናምን ህዝቡን ህዝቡ ላይ እየተወናችሁበት እንዴት ነው ሰውን እንትን የምትሉ እንደ አብራችሁ ለተታዩ አትችሉማ እንዴት ነው የምትችሉ እንደ አብራችሁ ከተኛችሁ እኮ በቂ ነው እና ለማንኛውም ግን የማይሆን የማይመስል ወሬ እያወራችሁ የማይሆን ነገር እያመጣችሁ እዚህ ጋር አጀንዳ ተፍጠሩልን አሁን ደግሞ ምን ማን ማስታወቂያ እንደሚያ እንዲያሰራችሁ ፈልጋችሁ ነው ጥሩ ጥሩ በራሳችሁ አይዲያ ነው ህዝቡን እያወዛገባችሁ አትምቱ አንቺ ደግሞ በራስሽ አይዲያ በራሳችሁ አይዲያ ነው። በቃ ህዝቡን እያሰደባችሁ የህዝቡን ስም እያስጠፋችሁ ምናምን እየመጣችሁ እዚህ ጋር ታረቅን ምናምን አትበሉ። ሀብታሙ ግን እዚህ በኋላ የሆነ ነገር ዋሻለሁ ብትል፣ ይኸው የጻፍከው እንዳላለ እዚህ ጋር የሆነ ነገር ቀላምዳለሁ ብትል ገባ። ይሄ ነገር አይፈጠርም ብለህ ነበር እንደ ስናወራው የነበረው ነገር ሁሉ እኔ አሁንም እዚህ ጋር ቶሎ ብዬ ማወጣ ልጅ አይደለሁም ወይ እንዳገኘው መገለፈጥ ልጅ አይደለሁም። አውርተናል ገባ ስላወራን፣ ከዚህ በኋላ ግን ካወራት ቲክቶክ ላይም ዩቱብ ላይ ለቅብሃለ፣ የተጻጻፍ ነው እመኔ ነምልህ ለቅብሃለሁ። እንዲህ በዚህ ደረጃ ነው እንዴ? ሰው ግን አይን አውጥቶ እኔ እኮ ማለት ነው ሰው ሲዋሽ፣ ሰው የሆነ ቸገሬ ብሎ ሲመጣ የሆነ እንደዚህ ሆንኩ፣ እንደዚህ ሆነ፣ እንደዚህ ተፈጠረ ብሎ ሲመጣ የእውነት ይመስለኝ ነበረ ር ከዚህ በኋላ ማንንም አላምንም። እኔ ሲጀምር ድሮ እርዳታ ሲሉኝም እርዳታ አውጥቶ መስጠት አልወድም መስጠት ባለብኝ ያለብኝን መንገድ ስለማቅ ማለት ነው። አሁንም ጭራሽ የእውነት እንዳላምንና ያደረጋችሁ የእውነት እንዳላምን ማለት ነው። እንደዚህም ለካ ሰው ይተወናል። እንደዚህም ለካ እንዲህም ይቻላል እንዴ ጋይስ፣ እንዲህም ይቻላል ይቻላል እንዴ ጋይስ፣ የረሰው ሁሉ እኔ ግን የዛሬ ዓመት ለራሱ ውሸት እንደሆነ ፎልስ እንደሆነ ሰርቻለሁ ከፈለጋችሁ ወደ ታች ወርዳችሁ እዩት ቪዲዮ ከዚህ በፊት የዛሬ መረዳ የዛሬ የዛሬ የዛሬ ምናምን ዓመት ዘጠኝ ወር ስምንት ወር አካባቢ፣ ስለዚህ ቪዲዮ ስለነሱ ልጆች ቪዲዮ ሰርቻለሁ። ካስታወሳችሁ ማለት ገብታችሁ ማየት ትችላላችሁ። ኪዳነ ምሕረት ምስክር አይነት ቪዲዮ ሰርቻለሁ። ውሸት ነው እየተወኑብን ነው ብዬ ቪዲዮ ሰርቻለሁ። ገባችሁ? ምክንያቱም የእውነት ቢሆን ኖሮ ልክ ረበስ ማ ማረሰው ግን ይችላል። ጌታ ምስክሬ ነው ይችላል ይችላል ሰው ይችላል። ላይናችሁ እድሜ አሁንም ሊፈጠር እንደሚችል አሁንም፣ አንዱን ትወስድበታለች፣ አንዱንም ጠበቃ አድርገህ ያዝ፣ አንዱንም ጠበቃ አድርገህ ያዝ። አንተ ሲጀምር እንደ ወንድ ኮንፊደንስ የለህም፣ ጌታ ምስክሬ ነው የምልህ። ክብር ቢኖርህ ኖሮ ያኔ ትልቅ ሰው ሲያናግርህ ኢቢኤስ ላይ ቀርበህ ይቅርታ ማድረግ ቢኖርብህ ከሆዴ ወጥታለች። ከሆዴ ወንድ ልጅ ቆረጠ። ወንድ ልጅ ሲቆርጥ እንደዚህ ነው። ወንድ ልጅ እንደዚህ ወንድ ልጅ እንደዚህ ተብለ ጀግና ጀግና ተብለ ተበወሰተ ወለ መልሰ እኔም እኮ ወዳታለሁ። እና ለማንኛውም ማሮችዬ፣ ፍቅሮችዬ የድራማውን ነገር በቀጣይ ቪዲዮ አመጣላችኋለሁ። ስለ እውነት እስከ ጽፉ እስከምኑ እስከምኑ እስከምኑ እስከምኑ የሆነ ቦታ ነበረ፣ ኔትወርክ የሌለበት ቦታ መጥቶ ነበረ። ሂዶ ነበረ ኔትወርክ አልነበረበት፣ ያልነበረበት ቦታ ሄዶ ነበረ። መኪና ተቀጥሮ አምቡላንስ ሾፌር ሆኖ ተቀጥሮ ሄዶ ነበረ። የሄደበት መንገድ የሄደበት መንገዱ ስለማይሰራ እጎዳለሁ ብሎ ነው ከአምቡላንስ ሾፌሩ ነቱ ራሱ ትቶት የመጣ ልንገራችሁ ብዬ ነው። ውሸቴ ከሆነ ደግሞ ውሸት ነው ብሎ ከመጣ ደግሞ አወጣዋለሁ መረጃውን። ለአዳ ሾፌር ተቀጥሮ ነበረ አላወጣው ሲል ነው የተወው። በዚች በዚች በዚች አምስት ወርና ስድስት ወር ውስጥ ማለ የሆነውንም እነግራችሁ አሁን እንደገና ከእሷ ጋር መታረቅ አለብን ይመስለኛል። ሽማግሌ እየላከችብን ነው አለኝ እየላከችብኝ ነው አለኝ። ሽማግሌም ትልቅብህ ቤት ስላይ ጎንበስ ብለህ ይቅርታ ጠይቀሃል ነበር እንደ ይዛኔ ለምን አልታረካትም? ጉድ ሞርኒንግ አለ። ለማንኛውም በጣም ሚገርም ሚገርም ሚገርም ሚገርም ሚገርም ትወና ነው። ከዚህ ውላ እየተወናችሁበት ያለ ናርዶስ ግን ምንድንሽ እንደምችል እንደምላላቅም ይኸው በእነሱ የተነሳ እርዳታ መስጠት አቁመሻል። እርዳታ መለመን ምንም አቁመሻል፣ አውቃለሁ። ግን ሀቅሽ እንደሚወጣ ተስፋ አድርጋለሁ። አታጭ በርብሩ ለማለት ትወዳለሁ። ግን የማወራው ወሬ ውሸት የሚመስላችሁ ሰዎች ራሳችሁ ነው የምታውቁ። ለማንኛውም በሉ አመሰግናለሁ።